ሰርተሽ የደራ ልጅ ተለሽ የመሬ ልጅ ባንባረሽ ውበሻል አምሮብሻል። ተው ውበሻልን ሰላም ጤና ይስጥልኝ። ውድና የተከበራችሁ የማአዚ የመሪዋ ቤተሰቦች እንዴናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬ እሙሽዬና ሀይሚዬ ተመካክረው ቡራጌን ኃይለኛ ፕራንክ አድርገውታል። የቡራጌ ደግሞ አነጋገር እኔ በደንብ አድርጎ ገብቶኛልም ደግሞ ትክክለኛ መልስም ደግሞ ሲመልስላቸው ነበረ ፕራንኩም ደግሞ ሀይሚዬ ከዚህ በኋላ ወደ ቤትም አልመለስም፣ ወደ ነጋሽዬ ጋር አልመለስም፣ ወደ አዲስ አበባ መመለስ አልፈልግም፣ መኖር የምፈልገው ከእሙሽዬ ጋር ነው ብላ እንግዲህ ስታጨናንቀው ነበረ። እሙሽዬ መሄድ ካልፈለገች መብቷ ነው መቀመጥ ተዋት እያለች ነበረ ብሩኬም ደግሞ በፍጹም ሊሆን አይችልም ጋሽዬ ሳይፈቅድ ከጋሽዬ ትእዛዝ ውጪ እዚህ መኖር አትቺም እኔ እዚህ መኖሩን ጠለቸው ሳይሆን ከቤተሰብ ፍቃድ ውጭ አይቻልም ጊዜው አይደለም ብሏል ትክክል ቡራዬ ትክክል ምክንያቱም አንድ ሴት ልጅ ማለት ነው ሽማግሌ ሳይላክ ሽማግሌ ሳይላክ ቤተሰብ በደንብ ሳያቅ ወንድ ቤት ሄዳ መኖር ነውር ነው። ለእንግድነት ትሄዳለች እንጂ መኖር ነውር ነው። አያችሁ አደለም? አሁን እሙሽዬ ፕራንክ ስለሆነ እንጂ እሙሽዬ እራሱ አትፈልግም፣ እንደዚህ አይነት ነገር አትፈልግም። ምክንያቱም በባህሉ በምኑም በምኑም ጥሩ አይደለማ። እና ያው እሱ ምን እንደሚል ለመስማት ስለፈለጉ ነው። ነገር ግን ውዶቼ ጠቋቁረዋል ደግሞ ቡራዬም ጥቁር ብሏል፣ ሀይሚዬም ጥቁር ብለዋል። ለምን ይመስላችኋል? ሰሞኑን ጭፈራ ላይ ነበሩ። አይታችሁ ከሆነ ብዙ ብዙ ቪዲዮዎች እየወጡ ነው። እኔ በጣም የገረመኝ አብርሽ ታመንኩ፣ ተቆረጥኩ፣ ምናምን እያለ ግን እዛ ክትፎውን ሲጠቀጥቅ ነው ያየ ነው። እና ያው እንግዲህ የብርሽ ለቅሶ ምናምን ተፋታን ተለያየን የሚለው ነገር እንግዲህ በአይናችን እያየን ነው። ፍቺም የለም፣ ጸብም የለም፣ ምንም የለም። ማታ ክትፎ እየበሉ እየጨፈሩ፣ ቀን ቀን ታመምን ብሎ መምጣት አይሰራም። በነገራችን ላይ ነጭ ነጩን እንናገር፣ ቤተሰብ፣ ነጭ ነጩን እንናገር። አብርሽ ይቀየመኛል፣ ሩታ ትቀየመኛለች፣ በቃ ሌላ ሰንበዴ ይቀየመኛል ብላችሁ እውነትን ላለመናገር የምታሾኮሽኳላችሁ እና እውነት እውነቱን እንነጋገር። ተዉ ተዉ፣ ፋሚሊን ተመልካችን አታስጨንቁ። አሁን ባለፈው ዕለት ቡታጅራ ላይ የእንትን የመስቀል ሁሉም ዩቲዩበሮች ተሰብስበው ነበር። እነ ብሩኬ እነ ሐይሚ ማንም የቀረም የለም። አብርሽ ራሱ ማለት ነው። አይደለም የከፋው ምንም ምንም ነገር የተፈጠረ ነገር የለም። ሲቀጠል ማለት ነው። እና ካሜራ ውስጥ ያልገቡም ደግሞ አሉ በጣም ብዙዎች ማለት ነው። እና አንዳንዴ ድራማም ሲበዛ በጣም ነው የሚያስጠላው በተለይ በአሁን ሰዓት። በአብርሽ እና በሩታ በሚሰሩት ነገር በጣም ብዙ ልጆች እየተጨናነቁ እያሰቡ ነው ያሉት እውነት መስሏቸው ማለት ነው። ነገር ግን እየተሰራ ያለው ነገር ውሸት ነው ማወቅ አለባቸው። ምንም አይነት ጸብ የለም፣ ምንም አይነት ክስ የለም ማለት ነው። አብርሽ በጣም እኔ ገርመኛል። አንዳንድ ጊዜ የሆነ ፍጥኝ ብሎ ብር ብር ብር ብር ማለት ጥሩ አይደለም። አንዳንዴ ተመልካችንን ማክበር መልካም ነው ብዬ አስባለሁ። ለማንኛውም እንመጣበታለን በአብርሽ ዙሪያ ሐይሚዬንም እያየኋት ነበር። ቁልጭ ቁልጭ እያለች የሆነ ካሜራው ላይ አይ፣ ካሜራ ላይ የሆነች ቢጫ ጃኬት ነገር ለብሳ ቁልጭ ቁልጭ እያለች ነበር። እነሱ እዛ ሲጎምዱ እንትኑን ሲበሉ ማለት ነው፣ ክትፎውን፣ እሷ ለብቻዋ ነበረች። ለማንኛውም ውዶቼ በእነሱ በደንብ አድርጌ እመጣበታለሁ። በደንብ አድርጌ የምናገረው ነገር በጣም ብዙ ነገር አለ። እኔ አሏሽን በነገራችን ላይ ውሸት ምናምን በፍጹም አሏሽላቸውም እውነትን እውነት ነው፣ ውሸትን ውሸት ነው ብዬ ነው የምናገረው እና የዛሬው ፕራንክ ግን የብሩኬ መልሶች፣ የብሩኬ አባባሎች እኔም የምቀበለው ነው የምቀበለው ነው፣ ትክክል ነው። በፍጹም የማይሆን ነገር ነው አለ። በቃ እኔ እንዳትኖር ፈልጌ አይደለም፣ ብትኖር ደስ ይለኛል። ነገር ግን የቤተሰብ ፍቃድ መኖር አለበት። ከዛም ባለፈ ደግሞ ጊዜው አይደለም። ጊዜው አይደለም ማለት ምንድን ነው? ሽማግሌ ሳይላክ ሴት ልጅ ወንድ ቤት መግባት መኖር የለባትም ማለት ነው። ያንን ነው ያለው ግልጽ አድርጎ። ሽማግሌ ሳይላክ ምናምን አላለም እንጂ ሀሳቡ ያንን ነው የሚያመለክተው ማለት ነው። የኔ ጨዋ የኔ የሙሽዬ ልጅ የሙሽዬ ቀብራራ፣ እሙሽዬ ራሱ አትፈቅድም ይሄንን ነገር ሐይሚም ራሱ አትፈልግም እንደዚህ ሆኖ መኖር። ግን ያው አንተን ፕራንክ ለማድረግ ነው አንተ ሊፈታተኑ ፈልገው ነው እና ነገር ግን ፈተናውን በሚገባ ነው ያለፍከው ቀብራራው እና ደግሞ ማለት ነው ሀይምዬ ብዙ መልዕክቶችን ስታስተላልፍ ነው። አዲስ አበባ ሜጀ ብቻ ነው ቤተሰብም ጋ ተጣልቼ ነው ብላለች። እና እኔ አስታርቅሻለሁ ትሄጃለሽ ሲላት ነበር። እና አልሄድም እያለች ነበር አልሄድም ብታስታርቀኝ እንኳስ። እና እኔ እዚህ ነው መኖር የምፈልገው በፍጹም ስትል ነበረ። እና እሱም ደግሞ ሊሆን አይችልም ብሏል። እና ጥሩ መልስ ነው የመለሰላቸው። ያው በመጨረሻም ግን ፕራንክ እንዳደረጉት ነው የተናገሩት ማለት ነው። ግን ይችላሉ ሁለቱም። እሙሽዬ ግን ድክም ብሏታል። በነገራችን ላይ ታውቃላችሁ፣ በዓል ምናምን ሲሆን ስራው ወደዚህ ወደዛ ማለቱ ምናምን ራሱ ያደካክማልና ፌቷ ራሱ ማለት ነው። የሆነ ደግም ክብ ብሏታል ስትናገር ማለት ነው የኔ እናት እና እንደዛ ነው። ለማንኛውም ዘና ፈታ ብላችኋል። በእርግጥ ታቃላችሁ ቦታጅራ ላይ ራሱ ትንሽ ግርግር ነበረ ማለት ነው። እና እነሱ ራሱ ከቤት ለመውጣት ብዙም እንትን አላሉም። ያው ተናግረዋል እነሱም በየቦታው ነው፣ በየቦታው ግርግር ነበረ አደለም? በዓል ሆኖ ቀርቶ በዓልም ባይሆንም ታቃላቸው ሀገራችን ላይ ያለው ነገር ትንሽ ከበድ ይላል። እንደ ልባችሁ ወታችሁ ለመግባት በእርግጥ አዲስ አበባ ላይ ብዙም ችግር የለውም፣ ግን ወደ ክፍለ ሀገር ምናምን ቢሆን በአሁኑ ሰዓት ትንሽ ይከብዳል እና ሀገራችንን ሰላም ያድርግልን፣ ሰላሙን ይመልስልን። ሰላም ካለ ብዙ ነገር አለ። ቀጣይ አመት ደግሞ እንግዲህ ከአመት አመት እያድርሰን ከቁጥር ሳያጎለን የልባችን መሻት ፈጣሪ ሞልቶልን በሰላም ገብተን ሀገራችን ከቤተሰቦቻችን ተቀላቅለን እኛም በዓሉን ለማክበር ያብቃን እና እናንተ ግን ጥያቄ ጠይቄያችሁ ነበር እኮ ግን አልመለሳችሁልኝም። ለምን መስቀል ጉራጌ ክልል ይካሄዳል? ብዛት ወደ ጉራጌ ክልል ነው የሚካሄደው። ግን መስቀልን እኮ ማንኛውም አካባቢ ላይ ይከበራል ግን ጉራጌ ክልል ምንድን ነው ልዩነት ያለው ነገር አለ ወይ ብዬ ጥያቄ ጠይቂያችሁ ነበር ያው ለማወቅ ስለፈለግኩ ማለት ነው አለማወቅ ደግሞ ኃጢአት አይደለም እና የምታውቁ ካላችሁ አሳውቁኝ ብያችሁ ነበረ እና እስኪ እኔማ ጠይቃለሁ ቆይ ጉራጌዎችን እጠይቃለሁ እናንተ አልመለሳችሁልኝም ቆጮ ለመብላት ነው ቆጮ ለመብላት በነገራችን ላይ ወደ እኛ ክልል ቆጮ አይታወቅም አይሰራም ሲቀጥል ማለት ነው። አሁን አሁን ግን ለሰርግ ምናምን ከአዲስ አበባ ይገባል ይመስለኛል እንደዛ እንጂ ቆጮ አይታወቅም። እኛ ገር ቆጮ ጉራጌ ክልል ነው የሚታወቀው ቆጮ ክትፎ ምናምን። እና ውዶቼ ለማንኛውም ለነበረን ቆይታ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንልን። ደህና ሁኑ ባይ